የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን አገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዕርገትን በዓል በእርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልድ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት መንፈሳዊ ሆቶ የሚጠናከርበት ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ ዕርገትን በእርገቱ ስፍራ እናክብር። በቤተክርስቲያን የተከለከሉ ነገሮች አንድ ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል ነው። ቅዱሳት መጻሕፍት በተቀደሰ ቦታ ስንቆም ጫማችንን ማውለቅ እንዳለብን ይነግሩናል። ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ የሐዋርያት ሥራ ምዕራፍ 7 ቁጥር 39፣ ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 12 ቁጥር 12 ሙሴ የፈርዖውን የልጅ ልጅ መባልን ትቶ ከግብፅ ተነስቶ ወደ ምድያም ሀገር ሄደ፣ በዚያም ኖረ። እግዚአብሔርም ሕዝበ እስራኤልን ሊጠብቅ እንዳለው ሊያስተምረው የበጎች እረኛ አደረገው። በደብረ ሲና ሐመልማልና ነበልባል በተአቅቦ ተዋህደው ተመለከተ። በዚያም ስፍራ ከነጫማው እንዳይቆም አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግር አውልቅ አለው። ኦሪት ዘጸአት ምዕራፍ 3 ቁጥር 5 በዚህም ከእግረ ሥጋው ላይ ጠፍሩን እንዲፈታ ከእግረ ልቦናው የዮቶርን ምስጢር እንዲያጠፋ ተነገረው። እግዚአብሔር ይህን ያደረገው ሊልከው ሽቶ ነው። ነቢዩ ሙሴም በዚህ ቃል እየታዘዘውን ለመፈጸም በአፋ በውጪ የሚታየውን በእግሩ የተጫማውን ጫማ አወለቀ። እንዲሁም በልቦናው ነክሶ የነበረውን ልማደ ዮቶርንና ተጥባበ ግብፅን አስወገደ። ሙሴ ሐመልማሉ ከነበልባሉ ተዋህዶ ሲነድ ያየበት ደብረ ኮሬብ የተቀደሰ ስፍራ እንደሆነ ሁሉ የእግዚአብሔር ቤት የሚታነጽበት ቦታ ሁሉም ቅዱስ ነው። አሁንም ስሜ ለዘላለም በዚህ ይኖር ዘንድ ይህን ቤት መርጫለሁ ቀድሻለሁም እንዲል ሁለተኛ ዜና ምዕራፍ ሰባት ላይ ስለዚህ መስዋዕት ወደሚሰዋበት ቃለ እግዚአብሔር ወደሚነገርበት ታቦተ ሕጉ ወዳለበት ቅዱሳን መላእክት ወደሚዘምሩበት ቅዱስ ስፍራ ስንቀርብ በውስጥ የኃጢአትን ጫማ በውጪ በአፋ ደግሞ የእግራችንን ጫማ ማውለቅ ይገባናል። ወደ ቤተ ክርስቲያን ስንገባ በውስጥ በልቦናችን ክፋትና ቂም በቀል ካለን ያንን አርቀን በተጨማሪም በውጪ በእግራችን ተጫምተነው የሚታየው ጫማም ስለ አክብሮትና ትህትና እንዲሁም ትእዛዝ ስለሆነ አውልቀን መቅረብ ይኖርብናል ሁለት ለሐጩን የማዝረብረብ ነውር ወይም ልጋግ ያለበት ወደ ቤተ ክርስቲያን አይገባም ገብቶም ስጋና ደሙን መቀበል አይችልም ከህመሙ ሲሻለው ከሕመሙ ሲድን ግን ስጋና ደሙን ሊቀበል ይገባል ሶስት በቤተ ክርስቲያን አጸድ ሥጋዊ ግብዣ ማድረግ አይገባም። መሥዋዕት በሚሰዋበት የእግዚአብሔር ታቦት ባለበት አካባቢ በቤተ መቅደሱ አቅራቢያ ግብዣ አድርጎ እየበሉና እየጠጡ መገኘት ሥርዓት ማፍረስ ነው። ፍትሐ ነገሥት፣ ፍትሕ መንፈሳዊ አንቀጽ አንድ ዶዎች የሚመገቡበት አገልጋይ ካህናትም ደግሞ ለቡራኬ በረከት የሚቀበሉበት ራሱን የቻለ ቦታ ለደጀ ሰላም የሚባለው ስለ እሱ ስንደርስበት እንተነትናለን። አራት የቤተ ክርስቲያን መገልገያ ንዋያተ ቅዱሳትን ለግል አገልግሎት ማዋል አይገባም። ቤተ ክርስቲያን የምትገለገልባቸው እያንዳንዳቸው ንዋያት የተለዩና የተቀደሱ ናቸው ኦሪት ዘጸአት ምራፍ 40 ቁጥር 9 እነዚህ የተቀደሱ ነዋያት ቅዱስ ለሆነ እግዚአብሔር ለአገልግሎት ማቅረቢያነት በቤተ መቅደሱ ይቀመጣሉ አስፈላጊ በሆነ ሰዓትና ወቅት ካህናት ይገለገሉባቸዋል ከዚህ ውጭ ግን ነዋያቱን ከቤተ መቅደስ አውጥቶ ለግል አገልግሎት ማዋል በቤታችን በሰርግ ቤቶችና በሌሎች የድግስ ቦታዎች መጠቀም የተከለከለ ነው። ከበሮ፣ ጽናጽሉ፣ መቋሚያው ሌሎችንም የቤተ መቅደስ ነዋያት ሁሉ ለአገልግሎት ካልሆነ በቀር ለምሳሌ ለጥምቀት ለፍትሃት ወዘተ ከቤተ ክርስቲያን ቅጽር ወጥተው እንገለገልባቸዋለን ከዚህ ውጭ ግን ከቤተ ክርስቲያን ቅጽር ማውጣት አይገባም ለቤተ ክርስቲያን መባ ሆኖ የተሰጠ ሁሉ ለግለሰብ መጠቀሚያ ወይም መነገጃ መሆን የለበትም በአራጣ ማበደር በወርቁ መጠቀም በነዋያቱ ፈትቶ መብላትና መጠጣት በእግዚአብሔር ዘንድ አጸያፊ ነው። ትንቢተ ዳንኤል ምዕራፍ 5 ከቁጥር 25 እስከ 31። ፍትሐ ነገሥቱም በፍትሕ መንፈሳዊ ክፍሉ ከቤተ ክርስቲያን ከተባረከ ዕቃ ወገን የሆነውን ሁሉ የወርቅና የብር ዕቃም ውጪ በውጪ ሰው በቤቱ ውስጥ ሊሠራባቸው አይገባም። ይህ ህግን ማፍረስ ነውና ይህን ያደረገ እንደሆነም ከተፈረደበት በኋላ ከቤተ ክርስቲያን ይለይ ይለናል። ፍትሐ ነገሥት አንቀጽ አንድ መመልከት ይቻላል። አምስት በቅጽረ ቤተ ክርስቲያን ውስጥ ገበያ መገበያየት አይገባም። ቤተ ክርስቲያን ክርስቲያኖች መንፈሳዊ በረከት የሚሸምቱባት ጸልየው፣ ሰግደው፣ መጹተው ከፈጣሪያቸው ዋጋ የሚቀበሉባት የምህረት አደባባይ ናት። በዚች ቅድስት አደባባይ መጸለይ፣ መቁረብ፣ ቃል እግዚአብሔርን መስማት፣ መዘመር እንጂ ስጋዊ ንግድ መነገድ አይፈቀድም። ጌታ ለሻጮችና ለለዋጮች በቤተ ክርስቲያን ውስጥ መገበያየት እንደማይገባቸው ነግሯቸዋል። በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ማድረግ በስማት የእርገትን በዓል በእርገቱ ስፍራ ደረጀ ዘወይንዬ አስጎብኝ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ እርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ እርገትን አብራችሁን ትጓዛላችሁ። እንዲሁም ትውልድ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳና ድረስ መመዝገብ ትችላላችሁ። የእርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንጦስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት መንፈሳዊ ሆቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይን እያስጎብኝ ድርጅት ጋር አንድ ላይ እንጓዝ። እርገትን በእርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት